ድል በቀራንዮ ድል በጎልጎታ በክርስቶስ መስቀል ጽምተኛው ተመታ። ላይክ አድርጋችሁ ጀምሩት። በቅዱስ ሚካኤል ስም ይህ የኔ የግል ጉዳይ አይደለም የጋራ ጉዳያችን እንጂ። እንኳን አደረሳችሁ አደረሰን ለበዓለ መስቀሉ። ተወዳጆች፣ የተዋህዶ ልጆች እንዲሁም ኢትዮጵያውያን የሚከተለውን ቪዲዮ ተመልከታችሁ እስኪ እናንተ ፍርድ ስጡ። ዘውዱ እጅጉ ይባላለሁ ዛሮታ ቅዱስ ሚካኤል የህንፃ ኮሚቴ ሰብሳቢ ነኝ። ይሄ ቤተክርስቲያን የፈረሰበት ምክንያት በመንግስትና በህውሃት ጦርነት ምክንያት 2014 ነሐሴ 27 ቀን ሙሉ ቀን ውጊያ ተደርጓል። ቤተክርስቲያኑ ይህም የምታዩት አሁን በቆርቆሮ በወዳደቀ ቆርቆሮ እና ባለው በፈራረሰው ቆርቆሮ ጠግነን ምዕመኑን ካህናቱን ቋራቢያንም እዚው ወድቀው ይገኛሉ። ቤተክርስቲያኑ ሆዲያ ነው ይጀምር ነው ጀምር ነው ሆዲያ ነው። አሁን ግን ምንም አማራጭ ስናጣ ለጊዜው በቃ ባለው ቆርቆሮ እና ባለው ኛ በሚገኙ እንጨቶች ነገሮች አቋቁመን እየተገለገልን ነው። ግን ይሁን እንጂ ያም ሆኖ እንደምታዩት በባህር ተነክሮ ነው ያለ። ይሄው ሙአየ ቅዱሳት ውሃ ላይ ነው። ካህናቱም ሆነ ምእመኑ ያው እንደምታዩት ነው። እኛም ለመስራት የአቅም ጥረት አለብን። ህዝባችን ደሃ ነው። ዋግ እንደምታውቁት እንደሚታወቀው ችግርተኛና ረሃብተኛ መሆኑ ይታወቃል። እትም አይደለም ቤተክርስቲያን ለመስራት ቀርቶ ለካህናቶች ለሚያገለግሉት ደሞዝ ለመክፈል እኮ የሚያጥረን ህዝቦች ስለሆነ ያለ ቤተ ክርስቲያን ስለማይሆን ያለንን ክርስቲያን የሆነ ተወላጅም የሆነ ያልሆነ በሃይማኖት የተጠመደ በሙሉ አምስት አስር እንዲደግፈንና እንዲረዳን እንፈልጋለን። አምኖ በአቅም ጥረት ይኸው ለ2015 የጀመር ነው። አሁንም እንደተጀመረ አለ የሚደግፈንም የሚረዳንም ስላጣን ያ ህዝበ ክርስቲያን ቤተ ክርስቲያን ሲፈርስ ለወገን ደራሽ ወገን ነው፣ ለቤተ ክርስቲያን ደራሽ ቤተ ክርስቲያን ነው በሚል አቅማችን ያለችንን ጉልበታችን አሟጠን ተሰልፈን ነበር። አሁን ግን የሚረዳን ስላጣን ዝሮ ዝሮ በየ ምክንያት ቤተ ክርስቲያኑ ቁሞ ይገኛል ማለት ነው። አንዳንድ ወገንም ሆነ ተወላጅም ያልተወለደም እንዲረዳን ብለን የኢትዮጵያ ንግድ ባንክ 1061 86 ሰባ ሁለት ሰማኒያ ሰባት ዘጠኝ ነው የኢትዮጵያ ንግድ ባንካችን። ሁለተኛ ደግሞ አቤሲኒያ አስራ ስምንት ሰላሳ ሶስት ስልሳ ሰባት ሰማኒያ ሰባት ይህ ቤተ ክርስቲያን በጅምሩ ቀረ። ይህ ቤተ ክርስቲያን ጫካ ዋጠው። እንደዚህ አምሮበት እንደዚህ ተውቦ ተጀምሮ ነበር፣ ግን በአቅም እጥረት ምክንያት እንደዚህ እንደምታዩት ጫካ ሆኖ ቀርቷል። እባካችሁን ተባብረን እንርዳቸው፣ እናግዛቸው። ምክንያቱም ገጠር ውስጥ ነውና፣ ደግሞም እኔ ብቻዬን ልስራው ፍቀዱልኝ የሚል ባለሀብት ባለጠጋም ካለ እነሆ በሩ ክፍት ነው። ይሄን በማድረግ ደግሞ እዛ አካባቢ የሚኖረውን ድሃ ህዝብ፣ ድሃ ገበሬ እረፍት ሰጠዋል፣ ታሳርፈዋል፣ ከጭንቀት ከስቃይ ከፈጠና ምክንያቱም ይሄን ቤተክርስቲያን ለመስራት በየጊዜው በየሰዓቱ ምንም ተኖራቸው ብር አውጡ፣ ጥሬ አዋጡ፣ ጥሬ ሽጡና አምጡ እየተባሉ አሁንም የአካባቢው ገበሬ ችግር ላይና መከራ ላይ ነው ያለው። በዚህ ቤተክርስቲያን ምክንያት ብዙ ሰው የተቸገረ ነው ያለው። ምክንያቱም ያ ህዝብ ያ ገበሬ ያ አርሶ አደር መቁረ ይፈልጋል፣ ማስቀደስ ይፈልጋል፣ መጸለይ ይፈልጋል፣ ቤተክርስቲያን ደግሞ ያስፈልገዋል። በዚህም የተነሳ ባለ በሌላ አቅሙ ምንም ሳይኖረው የእርዳታ ጥሬውንም ከመንግስት የተቀበለውንም ጥሬ እየሸጠ ለዚህ ቤተክርስቲያን የሚያውልበት አጋጣሚ እንዳለ መረጃ አግኝቻለሁ፣ መረጃ ደርሶኛል። ያሳዝናል። እና ምንም ሳይኖራቸው እየተቸገሩ እየተሰቃዩ ያሉ ገበሬዎች አሉና እነዚህን ገበሬዎች ላሳርፋቸው፣ ይህን ቤተክርስቲያን ብቻዬን ልስራው የምትል ካለ እነሆ በሩ ክፍት ነው።